አስር መሰረታዊ ጉዳዮችን የሚያጠቃልል ነው ብሏል። አንደኛ፣ የምትወደውን ስራ ስራ። ይህን ማድረግ ካቃተህ ደግሞ ማድረግ የሚያስደስትህን ነገር ወይም ሆቢ ምርጫና በትርፍ ጊዜህን በመፈጸም ልማድ አድርገው። ሁለተኛ፣ ጤናህን ተንከባከብ። ምክንያቱም ጤና የደስታ ቁልፍ ነውና። ይህም ሲባል በምግብና መጠጥ አወሳሰድ ላይ ሚዛናዊ መሆንን ዘወትር የአካል እንቅስቃሴ ማድረግንና ከአጓጉል ሱሶች መራቅን ያጠቃልላል። ሶስተኛ በሕይወትህ ውስጥ ግብ ይኑረህ። ይህም ተነሳሽነትና ኃይል ይሰጠሃል። አራተኛ የሕይወትን መራርም ሆኑ ጣፋጭ ገጽታዎች እንደየአመጣጣቸው ተቀበል። አምስተኛ ዛሬም ብቻ ኑር ለትላንት አትጠዛት ገና ያልተከሰተው ነገም ስጋት ውስጥ አይክተተ። ስድስት ካንድ ድርጊት ወይም ውሳኔ በፊት በደንብ አስብ! ውሳኔ ላስከተለው ውጤትም ማንንም ተወቃሽ አታድርግ። ሰባተኛ በእድል ካንተ በታች የሆኑ ሰዎችን ተመልከት። ስምንተኛ ፈገግታና ደስተኛነት ባህሪህ አድርገው በሩህ አስተሳሰብ ካላቸው ሰዎች ጋርም ዋል። ዘጠነኛ ለሌሎች ደስታን ለመፍጠር ጥረት አድርግ። ከሚፈጠረው አስደሳች ድባብ አንተም ተጠቃሚ ትሆናለ። አስረኛ የደስታ ጊዜዎችን ተጠቀምባቸው። ደስታህን እንደገና ለማደስ አስፈላጊ እንደሆኑ ቊጥራቸው ዛሬን ለማጣጣም ተደሰትበት። ጭንቀት ጥቃቱን ከመሰንዘሩ በፊት ሊያቆሙልህ የሚችሉ ነገሮችን አዘጋጅ። ስለዚህ ደስታ ባጠቃላይ እጃችን ላይ ነው። ከላይ የጠቀስናቸው የደስታ ማግኛ መንገዶች እንደ ንዑስ መንገዶች ናቸው ብለን እንያዝና ስለ ዋናውና ትልቁ መንገድ እናውራ። ያም ወደ አላህ ስብሐነሁ ወተዓላ በመጠጋት ነው። አላህን በሚገባ በመታሰስ የምናገኘው ውስጣዊ ሰላም ወላሂ ሁሉንም የሰላምና የደስታ ምንጮችን ያስንቃል። ስለዚህ ከአላህ ስብሓነ ወተዓላ ጋር ያለንን ግንኙነት በተቻለን አቅም እናስተካክል። የሚያዋጣን ብቸኛው መንገድ እሱ ነውና ለነገ ሕይወታችን መሳካት ትልቁ ሚና የሚጫወተው ዛሬ ከአላህ ስብሓነ ወተዓላ ጋር ያለንን ቁርኝት፣ ያለንን ግንኙነት ይወስነዋል። መልካም ግንኙነት ጠንካራ ግንኙነት ከሆነ ነገም አኺራችን ያምራል። በተቃራኒው ደግሞ ከአላህ ጋር ያለንን ግንኙነት ደካማ ከሆነ ጀርባ ሰጥተን የምንንቀሳቀስ ከሆነ የቅያም ቀን የሚጠብቀን ነገር መናገሩን ላይ ያስፈልግም፣ ግልጽ ነው። ስለዚህ አላህን እንፍራ። መፍራት ካለብን ከአላህ ሱብሓነሁ ወተዓላ ጋር ሊኖረን የሚገባውን ግንኙነት ባለመፈጸማችን ሊገጥመን የሚችለውን ውድቀት ነው። መፍራት ካለብን አኺራችን እንዳይበላሽን፣ መፍራት ያለብን የዱንያ ባሪያ እንዳንሆን ነው። የየቀኑ ደስታ በጎህ ስግደት ወይም በፈጅር ሰላት ይጀምራል። ስለዚህ ቀንሽን ፈጅርን በመስገድ ጀምሪ። ይህን ማድረግሽ የአላህ ስብሓንሁ ወተዓላ ሙሉእ ጥበቃ ተጠቃሚ ያደርግሻል። አላህ ከክፋት ሁሉ ጠብቆ ቀና ቀናውን ይመራሻል። በፈጅር ሰላት የማይጀመርን ቀን አላህ አይበረክም! ተቀባይነት የማግኘትና የስኬት ቀዳሚ እርምጃ የንጋት ሰላት ነው። የፈጅር ሰላት ሰጋጆች እንኳን ደስ ያላችሁ፣ እርሷን ሰላት ችላ ያላችሁ ደግሞ ጥፋት ተገባችሁ። ለአንድ የአላህ ባሪያ እንደ ሰላት የአይኑ ማረፊያውና እርካታ ማግኛው የለም። ከሰላትና እንዲሁም በአጠቃላይ ከዒባዳ መቋረጥ ጉዳቱ የሞት ያክል ከባድ ነው። ሰው ሲሰግድ አለመስገድ፣ መስገድ ሲጾም አለመጾም መቻል ቅር ይላል። በተለይ በየትኛውም ሁኔታ ውስጥ ከአላህ መነጠልን ለማይፈልግ ሰው ከመመለስ ሁሉ ወደ ሰላት መመለስ ደስ ይላል። ሁላችንም ወደ አላህ እየሄድን ነው። ቀጥ ብሎ በሙሉ ኢማንና ዒባዳ ወደ አላህ የሚሄድ ሰው ግን የለም። ሁሉም እያነከሰ ነው የሚሄደው

አንዳንዱ ቆሞ ሲሰግድም የሚያጅብ የሆነ ሁኔታ ይፈጠርበታል። ገና ለሶብሒ ሰላት እንደ ቆመን ከሰላቱ በኋላ ያለው ጣፋጭ እንቅልፍ ይታወሰናል። ያ እንቅልፍ ዱንያ ላይ ካሉ ጣፋጭ ነገሮች ሁሉ መካከል ቀዳሚው ሳይሆን አይቀርም። ግና ከሶብሒ በኋላ መተኛት አይመከርም። ሰዓቱ አላህን የማውሳትና የዱዓ ሰዓት በመሆኑ ወደ አላህ መቅረብንና